ቤተሰብ ዛሬ አብርሽና ሩታ በቤቶት ማተዋል ሁለቱ ማለት ነው። እንግዲህ የቦታ ቃላችሁ የዱባይ ሞቃት ማተዋል ይመስለኛል። እንግዲህ ባሪድ ሊገዙ ነበር ወጡ ማለት ነው። ሰው የምን እንዳደረገ አያችሁላችሁ። ሙከተዘነ እንዳላችሁበት ተስፋ አድርጋለሁ። የምሬ ነው ምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችን? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ማለት ነው። የምሬ ነው እምላችሁ ይሄን ቪዲዮ አይታችሁ ሁላችሁንም በታዘና እንዳላችሁበት ተስፋ አደርጋለሁ። እሱ ምንድነው ግን አብርሽም በጣም ነው የማደንቀው፣ በእውነት በጣም ነው የማደንቀው። እሱ ምንድነው ኮንፊደንስ አለ። የምሬ ነው እምላችሁ በቃ ባላ ባሪዱ ባሪዱ ምሸጠው ሰውዬ። እንግዲህ ለጨዋታ ያክል ነው ብዬ ነው። እግዚአብሔር በጣም በሳቅ ሞትኩ። ጌታ ነው የምላቸውና፣ አርፍሽ ተመችቶኛል፣ እግዚአብሔርም ተመችቶኛል። እስከ ዛሬ ስቀላቀ እግዚአብሔር ነው የምላቸውና በሳቅ ነው የምትሞቱ። ስለዚህ ያው ሰውዬ ለቀልድ ነው። አብርሽም እራሱ ሩታ እንዴት እንደሆነ እንዴት እንደሆኑ አያቸው ሚዲሆን ሰውሉ ሁሉ እያያቸው ነበርና በጣም ገረም ጌታ በጣም ማለት ነው። እና ሩታና አብርሽ እንግዲህ እንደምታዩት ምርጥ ጊዜ እያሳለፉ ይገኛሉ፣ በዱባይ ማለት ነው። ያው የዱባይ ሙቀት በአሁን ላይ መጥተዋል ይመስለኛል፣ በእርግጥ አሁን በሙቀት ጊዜ እንደዚህ ነገር ነው የሚበላው፣ የትኛውም ቦታ ማለት ነው እና የብርድ ጊዜ ብዙም ሰው ይበላ አሁን ሙቀት ስለመጣ ባሪት በጣም ነው የሚባለው አረብ ሀገር ላይ ማለት ነው። እና ስለዚህ ሙቀቱን አልቻለም። ሮተና አርብሽ ግን ይበቃችኋል፣ ወደ ኢትዮጵያ ብትገቡ ይሻላል ብዬ አስባለሁ። ቤተሰብ አይምስላችሁን ግን ፈታ ዘናን ያደረገውን ጌታ አቦ ይመቻችሁ። እንደናንተ የተመቻችው ሰው እኔ አይቻል እምነቴ ነው ምላችሁ። እንኳ አርቲስቶች እንደዚህ አልሆኑ፣ ልክ እንደ ሮተና እንደ አርብሽ አልሆኑም። እግዚአብሔር ነው ምላችሁ።